ቀደም ብለው የኮሪደር ልማት ከተጀመረባቸው ከተሞች መካከል ሻሸመኔ አንዷ ነች። የ48 ኪሎ ሜትር ወሰን የማስከበርና ቦታውን የማጽዳት ስራ ተሰርቷል። ከተያዘው ፕሮጀክት 21 ኪሎ ሜትር የእግረኛ መንገድ አረንጓዴ የማልበስና የአስፋልት ንጣፍ ስራ እየተከናወነ ነው። ወደ 12 ኪሎ ሜትር የሚደርስ የአስፋልት መንገድ ያለው ግሪነር ያለው የእግረኛ መንገድ ያለው እንዲሁም ደግሞ ስማርት ፖል ያለው ኦሬዲ አሁን የአስፋልት ንጣፍ ለመጀመር የፕራይም ኮቲንግ ስራ ነው ያለው። በተመሳሳይ ወደ 5.36 ኪሎ ሜትር የሚደርስ ሻሸመኔን የሚያዞ ሪንግ ሮድ ብለን የያዝ ነው። ከእሱ ውስጥ የዘንድሮ እቅዳችን 5.36 ውስጥ ወደ 2.24 ኪሎ ሜትር የሚደርሰው ኦሬዲ በተመሳሳይ በዚሁ መልኩ የስትራክቸር ስራ አልቆ የአፈር ስራ የስትራክቸር ስራ አልቆ እንዲሁም ደግሞ አሁን የቤስ ኮርስና የአስፋልት ንጣፍ ስራ ላይ እንገኛለን። የሻሸመኔ ከተማ የኮሪደር ልማት ከተጀመረ ጀምሮ የህዝቡ ተሳትፎ ለከተማው ውበትና እድገት ያለውን ቀናኢነት ያሳየ ነው። የተሰራው ልማትም ከተማዋን የተሻለ ገጽታ አላብሷታል። ከዚህ አካባቢ አሁን ትልቁ ያው ጥቅሙ ለህብረተሰብ ነው። ከህብረተሰብ አንጻር አንደኛ፣ ትልቁ ትራፊክን ከመከላከል አንጻር፣ ከመኪና ጋር እየተጋፋ ህዝብ አሁን የሚሄደው ኖርማል ራሱን ጠብቆ ነው። ሞትን ይቀንሳል። ኢመርጀንሲን ይቀንሳል። ከዚ አንጻር ትልቅ ጠቀሜታ አለው። ሻሸመኔን ከአፖስቶ እስከ መጨረሻው ማየት ትልቅ ነገር ነው። እስፔሻሊ ማታ 11 ሰዓት በኋላ አይታት ከሆነ አሸብርቃለች ማለት ትችላለህ። እኛ ስንመጣ ጉድጓድ ነው፣ ከፍ ብለህ ነው የምትወጣው፣ ከጉድጓድ ውስጥ ነው የምትወጣው። አንድ ቤት ለመግባት ተሰብረ ምናምን ነው ማታ ላይ ያን ሁሉ አሁን ያ ሁሉ ተቀይሮ አይተኸው አሁን ማታ ላይ 12 ሰዓት ሆነ፣ እዚህ ጋር ሰልፊ ነው የምትነሳው። ለአፖስቶ ማለት ነው በጣም አሸብሩ ቃል ማለት ይችላል። የፈጠረው ነገር ለከተማዋ ውበት ሰጥቶልናል። ከተማዋ እንድታምርልን አድርጎልናል። ለኛም የስራ እድል እንድሰጥቶልናል ማለት ነው። ኮልደርስ ልማት ያገኙት እንደማ ሆነ በጣም ደስ የሚል ነገር ነው። ከዛ በጥሩ ሁኔታ እንደ በፊቱ ተለይቶ ሰፋ ብሎ እንደ ማምር ውበት ምናምን ተሰጥቶልን ደክሜ ሰራተኛውን በጥሩ ሁኔታ እያሰራውን ያለውን ነገር ደሞች ክፍተት ያለውን ዘግተን ጥዋት፣ ቀን፣ ማታ እያል ደክሜ ሳምረን ይሰራን ነው ይሄን ነገር ነው የሚመለከተው። እንግዲህ በዚህ ሂደት ውስጥ የህዝቡ ተሳትፎ ትልቅ ነበር። እንደሚታወቀው አብዛኛው ሰው የኛ ሰውም ባህሪ ሆኖ ወጣ ብሎ የመስራት ባህሪ ያለው ግን፣ ያ እንዳልሆነ በጣም በተከታታይ ባደረግነው ውይይት ተማምነን፣ ኦሬዲ ከመንገድ ወሰን ውስጥ ያሉ ንብረቶቹን አንስቶ ወደ ኋላ ሴት ባክ አድርጎ የሰራበት ሁኔታ አለ። እንግዲህ በዚህ ውስጥ ወደ ሶስት ሰው የሚሆን ነው በመሰረታዊነት ሙሉ ለሙሉ የተፈናቀለው እኛ እንደ ከተማችን ሶስት ሰው ውስጥ ኦሬዲ ለእነሱም የካሳ ምትክ ሂደት በከተማ ካቢኔት ወስኖ ኦሬዲ መሬት ተሰጥቷቸው የካሳ ግምቱን ክፍያ ላይ ያሉበት ሁኔታ ነው ያለው። የሻሸመኔ ከተማ የኮሪደር ልማት ከተማዋን ከማስዋብ ባለፈ ለተለያዩ ሰዎች የስራ እድል የፈጠረ ነው። አንደኛ ትልቁ የኔ ጠቀሜታ እኔ ጂጂሲ ለኔ ስራ ፈጥሮልኝ እኔ ለሰራተኛ ስራ መፍጠሬ ትልቁ የኔ ጥቅሜ ይሄ ነው በስሬ የቀጠርኩት ሰራተኛ አለ ወንዶቹም ሴቶችም እስከ 30 40 ድረስ መዋተኛ እስከ 115 ሌበር በመውረዳት እስከ 20 ምናምን አሉ በስሬ ሙሉን እኔ ከፕሪፓሬሽን ጀምሮ ከሰቤስ ጀምሮ እስከ ቴራዞ ማንጠፍ ድረስ የሰራሁት እኔ ነኝ እና ብዙ ጠቀሜታ አለው ያገኘው ጥቅም ሰርቼ የማገኘውን የምፈልገውን እንድጠቀም በራሴ ጉልበት ሰርቼ ነው ማግኘው በማግኘው ደሞ የምፈልገው ነገር እንዳገኝ ረድቶኛል። አንደኛው ነገር እሱ ነው። አንደኛው ነገር ደሞ ቤተሰቦችን እንዳኖር አድርጎኛል። ራሴን እንዲችል አድርጎኛል። አንደኛ ለከተማችን ልማት አንደኛ ነው፣ አሪፍ ነው፣ ያምራል። እኛ ደግሞ የሰራውን እንዳይደከም ነው። ደሞ በጡረታ ባንክ ባከብ እየከፈሉኝ ነው። ደሞ ከኛ ተጠቃሚ ነኝ። ለዛ ላይ ውበት ለከተማችን ደሞ በጣም ውበት ባሳምረ ይሰለ ውበታችን ደስ ይብለናል። ከዛ በስራችን ደሞ ተደስተን እየሰራን ነው። ቤተሰቡ እያስተዳደር ነው። በራሳችን ራስችን እየተጠቀምኩ ነው ከዛ ያለውን ነገር ደብሳፎ እያገዝኩ ነው። ከዛ ደስ ብልናል እኮ እንደ አካባቢያችን እንደ ሻሸመኔያችን ደሞ ሁሉ ነገር ደስተን ነው ይሰራን ነው። ከተማችንን በገቢም በማሻሻል እንዲሁም ደሞ የነዋሪውን ህይወትን በማሻሻል የስራ እድልን በመፍጠር ትልቅ የሆነ ጠቀሜታ ነው ያላቸው። ግን እኚህ ፕሮጀክቶችም ትላልቅ ፕሮጀክቶች ናቸው። ብዙ ብር የሚንቀሳቀስባቸው ፕሮጀክቶች ናቸው። ብዙ የስራ እድል ነው እዚህ ጋር ተፈጥሮ እንደምታዩት ከቀን ሰራተኛ፣ ከሹፌር፣ ከማሽነሪ ከሚሰራ አንስቶ እስከ ትላልቅ ሲኒየር ኢንጂነርሶች ናቸው እዚህ ላይ ተሳትፎ የሚሰሩትና ትልቅ የሆነ የስራ እድል የፈጠረ ነው። ይህም ኢኮኖሚ ውስጥ የሚፈጥረው ትልቅ የሆነ የስራ እድል ቀረፋ ይኖራል ማለት ነው። በከተማዋ እየተሰራ ካለው የኮሪደር ልማት የ1.2 ኪሎ ሜትር የእግረኛና የአረንጓዴ ስፍራ ስራው ተጠናቆ የአስፋልት ንጣፍ ሂደት ላይ ሲሆን ፕሮጀክቱ በቅርብ ጊዜ ይጠናቀቃል ተብሎ ይጠበቃል።